እኮ ራሱ ፈኪያን ነው የሚያክለው። እሯ እኔ ቁሞቀር አንቺ ቁመሽ የቀረሽ እንዲሆነ ታዲያ ኔ ተዘግቼ ለኑር እታለሚ አረብ ሀገር ሁለት አይነት ሰዎች አሉ። እነዛ ሰዎች ምን አይነት ናቸው ብለን ካሰብን የመጀመሪያዎቹ እንግዲህ ከአገራቸው አገራቸው ሲወጡ አላማና ፕላን ይዘው የሚወጡ ራሳቸውን ለመቀየር ቤተሰቦቻቸውን ለመለወጥ ብለው የሚሄዱ ናቸው። እዛም ከሄዱ በኋላ ደግሞ እየሰሩ ቤተሰቦቻቸውን የለወጡ እነሱም ደግሞ ቤት ሰርተው ትዳር ይዘው ልጆች ወልደው የሚኖሩ እንደገና እዛም ከቆዩ ደግሞ ቤተሰቦቻቸውን ካሉበት ችግር ያላቀቁ ገንዘባቸውን ለማመስጠትና ማውጣት እንዳለባቸው የሚያውቁ ምንም ሳያውቁ ሂደው ኢልማቸውን ተምረው ትልቅ ሱመያ የሆኑ ኒቃም የለበሱ እንደዚሁም ደግሞ በጣም ለማስተማር ብቁ የሆኑ ጠንካራ እህቶች ሲሆኑ ሁለተኞቹ ደግሞ የሄዱበትን ዓላማ የዘነጉ ሳውዲ ከገቡ በኋላ እናቶቻቸው በችግር እየሟቀቁ እነሱ ግን ገንዘባቸውን ለማንም ድርጌ የሚበትኑ እንዲሁም ደግሞ ኢዛዛ ቤት ውስጥ ማንም ለነሱ የማይገባቸው ወንድ ሀጂ ነብይ ወንድ ጋር ሲሞላፈጡ የሚውሉ እህቶች ናቸው። እና በብዛት በብዛት በብዛት እኔን ሲቃወሙ ወይም ሲሳደቡ የምታዩዋቸው ሰዎች እነዛ ናቸው። እነዛ ሰዎች ደግሞ ተሳደቡም አልተሳደቡም ውስጣቸው ያለው ብልግና ብቻ ስለሆነ ቢያወጡት አይገርምም። እና ኔ ፋኖች፣ ኔ ተከታዮች በነዛ ሰዎች አትበሳጩ። ለምንድነው ቆሻሻ ሰው ምንጊዜም ቆሻሻ መናገር፣ ቆሻሻ ቦታ ላይ መገኘት ነው። ዝምብ ማር ቦታ አትገኝም ማር ደግሞ ንብ ደግሞ ዝንብ ቦታ አትገኝም። ስለሆነ እኛ ማሮች ነን ዝንቦች የዋሉበት ስለማኑን በእነሱ ልንገረም አይገባም ማለት ነው። ለምንድን ነው በእነሱ ማልገረምበት ምክንያት? እነሱ እኮ ቲክቶክ ላይ የሆነ የብልግና ቪዲዮ ተለቆ ሊንኩን ቴሌግራም ላይ ያስቀምጠንላችኋል ሲሉ፣ በአላህ ሊንኩ የት አለ ብለው የሚኮምቱ ናቸው። በአላህ ሊንኩት አለ እሰቡት። ቃሉን እንኳን አያፉም። ብልግና ለማየት ያላህን ቃል የሚጠቀሙ ናቸው። በየኮሜንቱ ማንም ሰው ሲጃጃል የማይሆኑ ሴት ጋር ወንድ ጋር ሲጃጃሉ ማሻላህ ያምርብሻል ቀጤበት ተጣመሩ እንትና ጋር ደግሞ መሰሩ እንትና ይወድሻል መሰል እያሉ፣ እንደዚህ እያሉ ሀራም ነገሮችን ለማሰራጨት የሚጠሩ እህቶችን እንዴት ነው እነዚህን ከመልካም እና ምርጥ አረብ አገር ያሉ እህቶች ጋር ብሬ ማወዳደራቸው እና አንዳንድ ጊዜ ማሮቼ ማሮች አትበሳጩ፣ ለዝንቦች ቦታ አትስጡ ለማለት ነው የዛሬው እነሱ እንደውም ማዳደር ያለችው ግጥም ጽፌላችኋለሁ። ግጥሙ እንድበልላችሁ እና እግድም አገዶች የግጥሙ ርዕስ እና እናግድም አደጎች ይላል። ከብት ስታግድ ኑራ በየዶር ገደሉ ባገኘችው ቦታ መቀነቷን መፍታት ቁንጅና ነው አሉ። ስትዘል ኑራ እውቀት ሳትሸምት ገባች አረብ ሀገር ጎፈሯ ሲሸብት። እዛ ሂዳ መቼ ብልግናዋን ተወች፣ በየኢጃዛ ቤት ትገላበጣለች። ሃራሙን አታውቀው ሀላሉን አትለይ፣ እንደ እንስሳ መኖር መሞት ትመርጣለች። መጻፍ ማንበብ አታውቅ እውቀት አልጨበጠች፣ ሪከርድ ማድረግ እና ዩቱብ ማየት ብቻ የተማረች ከዛማ ምን አለ ስልጣኔ መስሏት በየሁሉም ቦታ ማሻ አላህ ማለት። እናትና አባቷ ዛባ እየዛቁ እሷ ለጎረምሳ ትገዛለች። እንቁ ገንዘቧን በትና ዕድሜዋን ጨርሳ የወለደ ስታይ ይጨሳል ምላሷ። የሚጃዣል ስታይ እንደሱ አግድ ማደግ ማሻላ ትላለች ታሪኳ እንዲደግም። ታዲያ ይህች ባለጌ ሰደበችኝ ብዬ እንደምልከፋ እነው ነውር ጌጧ ያረጀችበት ነው ምግባሯ የከፋ። ታዲያ ይህች ባለጌ ሰደበች ብዬ እንደምልከፋ እነ ነውር ጌጧ ያረጀች ነች በዚህ ምግባሯ የከፋ ብዬ ላታለሁ እና ምዶቼ ምግባራቸው ለከፉ ነውር ጌጡ ለሆኑ ሰዎች አትበሳጩ ማለት ነው። በቃ እነዚህ ሰዎች ምንጊዜም በቃ ነውር የተባለ ቦታ ላይ አሉ። ጥሩ አስተያየት ሲሰጡ ነው የምታዩቸው። ከዛ በኋላ ኡስታዞች ይተቻሉ፣ መካሪዎችን ይተቻሉ። በቃ የሚፈልጉት ብልግናን ብቻ ነው። ስለሆነ እነዚህ አይነት ሰዎች ደግሞ እኛን አይመጡኑንም። ስለሆነ የማይመጡኑ ሰዎች ጋር መገኘትም ለነሱም ደግሞ መመላለስም ስለማይጠበቅብን የኔ አድናቂዎች በውስጥ እየገባቸው ብዙ ነገር ስተናግሩ ስለነበር ነው። በነገራችን ላይ ማለት ነው። ድሮ እዚህኛ ጋር ከተማ ባላገር ቢያጠፋም ባያጠፋም አርባ መግረፍ ነው ይላሉ። እና እኔ በጣም የምበሳጨው አልወድም። ለምን እኔ ብዙ ጊዜ ቤተሰብ ጋር ዘመድ ጋር ገጠር ስለመሄድ ስነ ስርዓት ያላቸው ዘመዶች ስላሉኝ ለምን ል ነበረ። ግን ደግሞ ለካ እንደዚህ አይነት ዥልጥ ዥልጥ ባላገሩ ነው ለካ አርባ መግረፍ የተባሉ የምሬን እኮ ቲክቶክ ላይ፣ እዚህ ዩቱብ ላይ ምናምን ማለት ነው በእኔ ጉዳይ አስተያየት እየሰጡ ማለት ነው። የመጀመሪያ ልጇ እኮ ራሱ ፈኪያን ነው የሚያክለው

ፈኪ አኩያ የሚሆን ልጅ የማን የሚሆን ፈኪ ራሱ አስራ ሦስት ዓመት አይደል እንዲ እንዲ እንደውም ሳይበልጣት አይቀርም። መሐመድ እና በጣም በጣም ታረጉ። ለማንኛው ማለት ነው እሚ እኔ እና እናንተ በጣም ልዩነት አለ። ያው እናንተ አንቀናኝም

እና በጣም ታዝናናቸዋለች። በጣም ጎበዝ ልጅ ነች። አበረታታት። ሰብስክራይብ አድርጉ፣ ለዩቱ ቻናሉ አዲስ ይሆናችሁ። ቪዲዮውን ደግሞ ሁሌ ላይክ አድርጉ ሲለቀቅ ሁሌ። እኔ ደሞ ምለው ያው ሷሊህንም ሰብስክራይብ አድርጉ፣ ራውንድ አድርጉ። ሷሊህ ሷሊህ ብሎግ ሰብስክራይብ አድርጉ።